ትርኩ ዝቤት ይመጣ ነበር፣ ፌፍሴ ጋር መጣ ነበር። ስቤት ፌፍሴ ጋር ማለት ነው። ለምን እንረሳው አንገበግበዋለሁ በየቀኑ ይችን ቲክቶክ በከፈትኩ ቁጥር ይቅርታ እስከሚል ድረስ። ገና ምን አይተች ገና ሻታን ባስ እየሄደለት ነው። ሰሞኑን ገና ቅዘኑን ነው የሚቀዝ ነው።

ይህንም ጾም ሞኝ ናት እንደ ማንም እንደሃ ሰብስባ ሁሉ ይሄን ፈለቀውም ነበር ልንጭ እንዲያንን ቀን ፈርዶብኝ ሁለት ሺህ ብር ልብስ ሁለት ሺህ ብር ልብስ ለብሼ እኮ ሂጅ እኮ ነው የጠበቀው። አነጋጋሪ አነጋጋሪ ጉዳይ ነው። አስወርደው ነው አሁን። ታዲያ ስትሮጥ የነበረው እርጉዝ ከሆነች እርጉዝ ከሆነች ታዲያ ምን አስወጣት? ያንን ሁላ ስልታነሳ የነበረው ልጁን ጨፍልቃ ልትገላው ነው

አንተ እንዲህ አይባልም። ዶላር እጅሽን፣ ዶላር

ዩኒቨርስቲ ችግር አለ እንደዛ ብለው ሰዎች ብር የሚያገኙት ልጅ

ሳታታርጉላት ልጆች እየፈለግሽ ተጫዋች ከነኪዱ ጋር እንደዚህ ታዋቂ ታዋቂ ልጆች

በጊዜ የተጠናቀቅ ነው። ምን ይመስልሻል? ምግብ በልች ማለት ነው ቦታውን ይዞ

ሰላም ነው ጅጅዬ፣ በጣም ነው የምወድሽ። ማሪ ሚስዩ ስፖርቱ መቼ ነው የምንሰራው? የኔ ወርቅ መቼ ነው ምንሰራው? እንዴ አንቺ ቃል ቆጠሪያ፣ አንቺ ንገሪኝ። ተመችቼሻለሁ ጥሩ ሰራለሁ። እንቅስቃሴ ኦኬ ነው፣ ችግር የለም። አንቺ የተመቸሽ ቦታ እንሰራለን። ምን ወይ እስቲ ፎሎ አስደርጊ እንጂ እንጂ እስካሁን ድረስ ሰላሽ እንደዚህ ጊዜ ማለት ነው ጊዜ